የተከበራችሁ የመዘክር ሚዲያ ተከታታዮች እንደምንዋላችሁ፣ ይህ መዘክር ሚዲያ ነው። መዘክር ሚዲያ ትናንት በገለጽነው መሰረት ወቅታዊና ትኩስ የዓለም ወሬዎችን ለአድማጮቿ ጆሮ ታደርሳለች። በዚሁ መሰረት ወቅታዊና ሰበር የሆኑትን አጫጭር ዜናዎች ይዘንላችሁ ቀርበናል። አርስተ ዜናዎቹም እንደሚከተለው ተዘርዝረዋል። የኢራን መከላከያ ሚኒስትር ከሩሲያቻቸው ጋር ተነጋገሩ። ከኢራን ጋር ልንፈራረምም ላንፈራረምም እንችላለን። ዶናልድ ትራምፕ በኢራን የስርዓት ለውጥ ማምጣት አደጋ እንደሚኖረው ኤክስፐርቶች ገለጹ። ኢራን ሶስት ሰዎችን በሞት ቀጣች። አንዳንድ ጊዜ ልጆች ትምህርት ቤት ውስጥ የሚጣሉት አይነት ጸብ ነው የተጣሉት አሉ ዶናልድ ትራምፕ። ኔዘርላንድስ ዘሄግ፣ የኔቶ አባል ሀገራት ስብሰባ። የአሜሪካ ምሽግ ሰርሳሪ ቦምብ ውጤት አወዛገበ። የተከበራችሁ አድማጮች እነዚህንና ሌሎች ጉዳዮችን ዘርዘርና ሰፋ አድርገን እናሰማችኋለን። በእናንተ በኩል ዝግጅቱ እንዲዳረስ ሼር፣ ሰብስክራይብ እና ላይክ ማድረጋችሁን አትዘንጉ! ዜናዎቹ እነሆ። የኢራን መከላከያ ሚኒስትር ከሩሲያቻቸው ጋር ተነጋገሩ። የኢራኑ መከላከያ ሚኒስትር ከሩሲያው መከላከያ ሚኒስትር ጋር በስልክ መነጋገራቸውን የኢራን መከላከያ ሚኒስትር ይፋዊ መግለጫ አስታውቋል። የኢራን መከላከያ ሚኒስትር አዚዝ ናዝር ዛደህ ለሩሲያ አቻቸው አንድሬ ቤለሶቭ እንደተናገሩት ሀገራቸው ኢራን በሁሉም አማራጮች አጥቂዎቿን ለመቅጣት ማሰቧንና ማንኛውንም የግዳጅ የሰላም ስምምነት እንደማትቀበል ገልጸዋል። ዛደህ ኢራን ጦርነቱን የገጠመችው ከእስራኤል ጋር ብቻ ሳይሆን ከአሜሪካ እና ከሌሎች በርካታ ከቴል አቪቭ ቀጥተኛ ደጋፊዎች ጋር ጭምር መሆኑን ላቻቸው ጠቁመዋል። ከኢራን ጋር ልንፈራረምም ላንፈራረምም እንችላለን አሉ ዶናልድ ትራምፕ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ውል ትፈራረማላችሁ ወይ ተብሎ አውሮፓ ላይ ከጋዜጠኞች ለቀረበላቸው ጥያቄ ብዙም አስፈላጊ ሆኖ አይታየኝም። ጦርነቱን እንዲያቆሙ ነግረናቸዋል እሱን ከፈጸሙ ምንም የውል ስምምነት ፍርማ አያስፈልገንም። ከኢራን ጋር የነበረን ጉዳይ የኒኩሌር መመስረት ጉዳይ ነው። ኢራን ኒኩሌር ሊኖራት አይገባም ስንል ኖረናል። አሁን እሱን አውድመነዋል። በቃ ፈነዳዳ እኮ ኒኩሌራቸውን ስላበነን ነው። አሁን ተፈራረምን አልተፈራረም ምንም ስሜት አይሰጠንም። ያስፈልጋል ከተባለም ሊሆን ይችላል ሲሉ፣ በማናናቅም በመቀበልም መካከል በሆነ ድምፅ ተናግረዋል። ይህ በዚህ እንዳለ በአሁኑ ወቅት በኢራን የመንግስት ለውጥ ወይም ግልበጣ ለማምጣት መሞከር ብጥብጥና አደጋ ሊያስከትል እንደሚችል ኤክስፐርቶች ገለጹ። የስርዓት ለውጥ ማምጣት እንደሚያስፈልግ ትራምፕ ፍንጭ መስጠታቸው ኤክስፐርቶች መካከል ከፍተኛ ክርክር እንዳስነሳ ምንጮች ይገልጻሉ። የአያቶላህ ኩመኒን ስርዓት አፍርሶ አንድ ፕሮ ምዕራባውያን የሆነ ስርዓት በኢራን ለመመስረት የሚደረግ ሙከራ በሀገሪቷ ውስጥ አደገኛ ብጥብጥ እንደሚፈጥርና ወታደራዊ መንግስት ሊያስከትል እንደሚችል ስጋታቸውን የገለጹ ኤክስፐርቶች ይህ አካሄድ ደግሞ የሚፈራው ኒውክለር ተፈጻሚ እንዲሆን ሊያደርግ እንደሚችል አብራርተዋል። በእነዚህ ተቃራኒ ቆመው የኢራን ስርዓት ተገርስሶ በአዲስ መንግስት መተካት አለበት የሚሉ ወገኖች እንዳሉም ተገልጸዋል የትኛው እንደሚሆን አለም እየታዘበች ነው። ኢራን ሶስት ሰዎችን በሞት ቀጣች። ኢራን ለእስራኤል ሲሰልሉ ነበር ያለቻቸውን ሶስት ሰዎች በስቅላት በሞት መቅጣቷን ቢቢሲ አስታውቋል። እነዚህ በሞት የተቀጡ ሰዎች ከእስራኤል ጋር በመተባበር ከእስራኤል የስለላ ድርጅት ሞሳድ ጋር ቀጥተኛ ግንኙነት በማድረግ እስራኤል ከፍተኛ መኮንኖችንና ሳይንቲስቶችን የገደለችበት የጦር መሳሪያ ወደ ሀገር ውስጥ በማስገባት ከፍተኛ ስራ ሰርተዋል ተብሏል። ኢራን በዚህ አይነቱ ቅንብር ውስጥ የሰባት መቶ ሰዎች እጅ አለበት በማለት ብዙ ሰዎችን ከሳለች ይባላል። አንዳንድ ጊዜ ልጆች ትምህርት ቤት ውስጥ የሚጣሉት አይነት ጸብ ነበር እስራኤልና ኢራን የተጣሉት አሉ ዶናልድ ትራምፕ። እስራኤልም ሆነች ኢራን ደክሟቸዋል፣ ይበቃቸዋል አሉ ፕሬዚደንቱ። ዶናልድ ትራምፕ በኔቶ ስብሰባ ላይ ተገኝተው ከጋዜጠኞች ለቀረበላቸው ጥያቄ መልስ ሰጥተዋል። ከቀረበላቸው ጥያቄ አንዱ አሁን የተጀመረው የተኩስ ማቆም ስምምነት ተግባራዊ የሚሆን ይመስለዎታል ወይ የሚል ሲሆን፣ አዎ፣ ምክንያቱም ሁለቱም ደክሟቸዋል፣ ተቀጣቅጠዋል። ስለዚህም ከጦርነቱ የሚያተርፉት ነገር ስለሌለ ሁለቱም ያከብሩታል ብዬ አስባለሁ። በአንድ በኩል ግን አንዳንድ ማፍረስ አይኖርም ብዬ ሙሉ ለሙሉ መናገር አልችልም ብለዋል። ሌላው ለትራምፕ የቀረበላቸው ጥያቄ በሩሲያና በዩክሬን መካከል የተኩስ ማቆም ስምነት የሚፈረም ይመስለዎታል፣ ግንኙነትስ አድርጋችኋል ወይ የሚል ነበር። መልስ ሲመልሱ ለፕሬዚዳንት ፑቲን ተኩስ እንዲያቆሙ ነግረዋለሁ፣ ፕሬዚዳንት ዘለንስኪንም አግኝቼ ነግረዋለሁ። የሚገርመው ሰባት ሺህ ወጣት ወታደሮች በአንድ ሳምንት ከሩሲያም ከዩክሬንም ወገን አልቀዋል። ይገርማል፣ ሰባት ሺህ ወጣቶች ሲረግፉ ይታያችሁ እንግዲህ በማለት ሁለቱም እየከሰሩ መሆናቸውን ገልጸዋል። ኔዘርላንድስ ዘሄክ ዶናልድ ትራምፕ በኔቶ ማለት በሰሜን አትላንቲክ ወታደራዊ ቃል ክዳን ድርጅት ስብሰባ ላይ ተሳተፉ። ዶናልድ ትራምፕ አሜሪካ ለኔቶ የምታዋጣውን ገንዘብ መቀነስ አለባት የሚል ውሳኔ እንደነበራቸውና ይህ ስሜታቸው ደግሞ ከአውሮፓ መንግስታት ጋር ውስጥ ውስጡን አቃቅሯቸው እንደነበረ ይታወቃል። ሰሞኑን ግን ያውም በእስራኤልና በኢራን መካከል የተነሳው ጦርነት በቅጡ ሳይበርድ በአስቸኳይ ወደ ኔቶ ስብሰባ አምርቷል። ስብሰባ ላይ ተሳትፎም እያንዳንዱ የኔቶ አባል ሀገር ካለው ጠቅላላ አመታዊ ገቢው አምስት ፐርሰንቱን ለወታደራዊ እንዲበጅት ውሳኔ አይነት ሀሳብ አቅርበው አስማምተዋቸዋል ተብሏል። ከዚህ በጀት ሶስት ነጥብ አምስቱ ፐርሰንት በቀጥታ ለመደበኛ ወታደራዊ ስራ የሚመደብ ሲሆን አንድ ነጥብ አምስት ፐርሰንቱ ለሌሎች የጸጥታ ስራዎች የሚውል ነው ተብሏል። ከዚያ በፊት አብዛኛዎቹ ሀገራት ከአመታዊ ገቢያቸው ሁለት ፐርሰንት ሲመድቡ እንደነበር ይነገራል። ይህ ውሳኔ የኔቶን ጥንካሬ ከምንም ጊዜ በላይ ከፍ ለማድረግ እንደታሰበ ይገልጻሉ። የአሜሪካ ምሽግ ሰርሳሪ ቦምብ ውጤት ጉዳይ አነጋጋሪነት። የአሜሪካ ኮንክሪት ሰርሳሪ ቦምብ የኢራንን የኒውክለር ጣቢያ እንዳልጎዳ አሁንም ዜናዎች በሰፊው እየተራገቡ ነው። የኢራንን ኒውክለር ማብለያ አመድ አድርገን በትነነዋል። ኢራንን አስር ዓመታት ወደኋላ እንድትመለስ አድርገን አከርካሪዋን ሰብረነዋል፣ እመኑኝ ሲሉ ሰሞኑን በኔቶ ስብሰባ ወቅት ዳዲ ተብለው የተጠሩት የ79 ዓመቱ ፕሬዚዳንት ዶናልድ ትራምፕ መግለጫ ፉርሽ ነው እየተባለ ከየአቅጣጫው የተስተጋባ ነው። ይሁን እንጂ የነጩ ቤተመንግስት ባለሟሎች ማስተባበያቸውን እያዘነቡ ትገኛሉ። የአሜሪካ የፕሬስ ሰክረታሪዋ ካሮሊን ሌቪት ለሲኤንኤን በሰጡት ቃል 30,000 ፓውንድ የሚመዝኑ አስራ አራት ቦምቦች በምሽጉ ላይ መውደቁን ሁሉም ያውቃል ይህ ምን ያህል ጉዳት እንዳደረሰ ማወቅ አያዳግጥም፣ በማለት ኒውክሌር ጣቢያው መውደሙን አጥብቀው ተሟግተዋል። ይህ በአሜሪካ ላይ ከተለያየ ቦታ የተከፈተ የፕሮፓጋንዳ ዘመቻ በቤተ መንግስቱ አካባቢ ውጥረት አንግሷል፣ የአሜሪካንን መንግስት መግለጫ እውነተኝነትን በከፍተኛ ደረጃ ፈተና ውስጥ ከቶታል። ይህ በዚህ እንዳለ ጉዳዩ የፔንታጎን ጽህፈት ቤት አካባቢም ጫጫታ እንዳስከተለ ይነገራል። የፔንታጎን መሪዎች እንዲህ አይነቱ መረጃ እንዴት ሊወጣ ቻለ እያሉ በመወዛገብ ላይ መሆናቸው ይገለጻል ይህ ወከራ እስከ አውሮፓ ህብረት ቢሮም ድረስ ዘልቋል የአውሮፓ ህብረት የውጭ ጉዳይ ኃላፊ ጃካ ካላስ አሜሪካ በኢራን ላይ የወሰደችው ጥቃት ፍጹም ሕጋዊ አይደለም የዓለምን ሕግ ጥሰት ነው ሲሉ ስለ ትክክለኛነቱ ለቀረበላቸው ጥያቄ መልስ ሰጥተዋል አሜሪካ የኢራንን የኒውክለር ማበልጸጊያ ጣቢያ ለማውደም የተወሰደ እርምጃ ነው ብትልም ትክክለኛነቱ ገና አልተረጋገጠም፣ በማለት ስለ ድብደባው ውጤት ያላቸውን ጥርጣሬ በግልጽ አንጸባርቀዋል ተብሏል። የአሜሪካው መከላከያ ሚኒስትር ሄክሰት ግን ይህ ሁሉ ወሬ የአሜሪካንን ድል ለማሳነስ ነው እንጂ ጣቢያውን ሙሉ በሙሉ አውድመነዋል ሲሉ፣ ኢራን ግን እኛ የሚወሰደውን ጥቃት ስላወቅም ማብለያውን ዞር ስላደረግ ነው ምንም የተነካ የለም፣ ይህ የተለመደ የእስራኤልና የዋሽንግተን ውሸት ነው በማለት ማብራሪያውን አጣጥለውታል። ይህ አወዛጋቢ ጉዳይ የአሜሪካንን መንግስትም ሆነ የስለላ ድርጅቱን እንዲሁም የእስራኤል ሞሳድ እንቅልፍ የነሳ ጉዳይ ሆኗል። የእስራኤሉ የስለላ ድርጅት ሞሳድ አሁንም እዛው ኢራን ውስጥ ሆኜ ሥራዬን እየሰራሁ ነው፣ ሁሉ ነገር በትክክል ይፈጸማል ማለቱ በጣም አስደንጋጭ ቢሆንም ኢራን የኒውክለር ማብለያውን ከቦታው ገለል አድርገዋለሁ ማለቷ ደግሞ ያዘጋጀችው ዩራኒየም ቢያንስ አስር የኒኩለር አረሮችን ሊፈጥር ይችላል ተብሎ ስለተገመተ በዓለም ላይ መነጋገሪያ ሆኗል። ይህ ተሰወረ የተባለው የኢራን የኒኩለር ማበልጸጋ ዩራኒየም 49 ኪሎ ግራም የሚመዝም ስለመሆኑ አቶሚክ ኤጀንሲ የተረጋገጠ ሲሆን ኤጀንሲውም በአሁኑ ወቅት የኢራኑ የኒኩለር ማበልጸጋው ከቦታው እንደጠፋበት ይፋ አድርጓል ተብሏል። ፎርዶና ናታንዝ ላይ ከመሬት በታች በተዘጋጀ ቦታ ላይ ተከማችቷል ተብሎ በአሜሪካ ቦምብ ወደመ የተባለው ማበልጸጊያ ሌላ ቦታ እንደተወሰደ በሳተላይት ምስል ተረጋግጧል። ይሁን እንጂ አሁን የት ቦታ እንዳለ ሊታወቅ አልተቻለም። ከዚህ ጋር ተያይዞ አስደንጋጭ የሆነው ዜና ደግሞ የኢራን ከኒውክለር ቁጥጥር ኤጀንሲ ስምምነት ራሷን ማግለሏ ነው እየተባለ ነው። ይህ በዚህ እንዳለ አሁን ላይ የእስራኤል፣ የአሜሪካና የአውሮፓ ሀገሮች የስለላ ድርጅቶች የኢራን የኒውክለር ማብለያ ዩራኒየም የት ጋ እንደተቀመጠ ለማግኘት በኃይለኛው በስራ መጠመዳቸው ተገልጿል። በአሁኑ ወቅት ጊዜያዊ የተኩስ ማቆም ስምምነት የተደረገ ቢሆንም አንድ ቀን ጦርነቱ ሊነሳ ይችላል ሲሉ አወዛጋቢ መግለጫ መስጠታቸው የዶናልድን አቋም ጥርጣሬ ውስጥ ከተዋል። ጦርነቱ በሚሳኤሎችና በአይሮፕላኖች ቢቆምም ኢራን በሳይበር ጥቃት እጅግ ታዋቂ ስለሆነች በአሜሪካ ተቋማት ላይ የሳይበር ጥቃት እንዳትፈጽም ከፍተኛ ስጋት አጭረዋል። ኢራን በሳይበር በዓለማችን ላይ ሶስተኛው ሀገር መሆኗ ተረጋግጠዋል። ኢራን እጅግ ያደገ የሳይበር ተቋም ስላላት ሁሉም የኢራን ጠላቶች ሽብር ላይ ወድቀዋል ተብሏል። የተከበራቸው አድማጮቻችን የዛሬው ዜናችን እዚህ ላይ ተጠናቀዋል። በሚቀጥለውም ጊዜ እንዲሁ እየተከታተልን ሰበር ዜናዎችንና የወቅቱን ትኩስ ወሬዎችን ይዘንላችሁ የምንቀርብ መሆኑን እናሳውቃለን። ስላዳመጣችሁን እናመሰግናለን።